የመጀመሪያ ጽሁፍ የሚያቀርቡት ክቡር አቶ ይኩኖ አምላክ ብዝሃ ባህል በሚል ርዕሰ ጉዳይ ላይ ያቀርቡ እድል ይሰጣሉ። አመሰግናለሁ። አንድ ሰው የብዙ ህዋሳት ጥርቅም ነው። ህዋስ ማለት ተንቀሳቃሽ ራሱን የቻለ አካል እንደማለት ነው። ይህም ማለት ነው፣ በቅርጽ በመጠን በተግባር የተለያዩ ቅንጣቶች ተባብረው የሚያቆሙት ፍጥረት ነው። ቋንቋ በባህሪው ለማህበር ነው የተፈጠረው። ቢሆንም ግን የጎሳውን ቀበልኛ ያጠናል። አንድ ሰው ቀበልኛ ነው የሚባለው ቃሉ ራሱ ከዛ ዘዬ፣ ከፍ ሲል ዘዬ ይባላል። ከዘዬ በኋላ የጎረቤቶቹን፣ የገበያተኞቹን ቋንቋ ያውቃል። ቋንቋ ወደሚል ከፍ ይላል። ከዛ ከዛ አልፎ የእሱ ጎሳ ወይም የእሱ ቤተሰብ ከሚናገሩት ውጭ ሌሎች የሚያገኟቸው ሰዎች የሚናገሩትን ቋንቋ ይጨምራል። ስለዚህ ልሳነ ብዙ ወደ ማለት ይመጣል። አንዳንድ ቋንቋዎች ራሳቸው ቋንቋው ራሱ ሲፈጠር ከዚህም ከዛም ቃላት ይሰበስብና ውሁድ ሆኖ የልሳነ ብዙ መገለጫ ይሆናል። ለምሳሌ ትልልቅ ቋንቋዎች አማርኛ፣ አፋን ኦሮሞ፣ አረብ፣ እንግሊሽ፣ እነዚህ በሙሉ ቃላታቸውን አውጥተን ስንት ፐርሰንቱ ከየት የተወሰደ መሆኑን ብናይ ጥርቅም ናቸው። ልክ እንደ መንገድ ከየቤቱ ከየጎሳው ተሰባስበው የተጠራቀሙ ነገሮች ናቸው። ስለዚህ ቃላት ማለት መልካቸውን እየቀየሩ ትንሽ እየቀየሩ አሁን ለቅድም ዶኪመንተሪ ላይ አባ እንደተናገሩት ሰላም፣ አሰላሙ አለይኩም፣ ከዛ ደግሞ ሻሎም፤ እነዚህ በሙሉ ኮግኔት ይባላሉ። ትስስር አላቸው፣ ከአንድ ቃል የመጣ ናቸው። ይሄኛው ሰላም በላይ ላይ ይሁን ይላል፣ ይሄኛው ሰላም ይላል በጥቅሉ ያኛው ሻሎም ሰላም ማለት ነው እና ተመሳሳይ ድምፅ መሆኑን እናያለን ስለዚህ ቋንቋ ምን ማለት ነው ከእያንዳንዱ ሰው የሚወጡ ሀሳቦች የሚገለጹበት የትርጉም ትስስር የሚፈጠርበት የጋራ ሀብት ነው ሊባል የሚችለው ስለዚህ ምንድን ነው የሚያሳየን ልዩነት አይደንቲቲ ልዩነት ልዩነት ሳይሆን ልዩ መሆን ከአንድ ሰው አካል በአንድ ሰው አካል ውስጥ ካሉ ነገሮች ተነስቶ እስከ ላይ ድረስ ብናየው በጣም ቀላል ሀሳብ ነው። ቀላል ሀሳብ ነው። በተፈጥሮም የተሰጠን ነገር በመሆኑ ቀና ነው። ለምን ያኛው ከኔ የተለየ ተባብለን መሟገት የለብንም። ይልቁም በጣም ችግር የሚፈጠረው በጣም አንደኛ አንድ አይነት ከሆን ነው። አንድ የአረቦች ቀልድ አለ። መካ የሄዱ ሁለት ሰዎች ሁለቱም አረቦች ናቸው ለአምልኮቱ ስርዓት ሲሉ ተላጭተዋል እና እንደ አጋጣሚ አንድ የእንግዳ ማሳደሪያ ውስጥ ይገባሉ። ቀድሞ የገባው አብዱ እባላለሁ አንተስ ማነህ? ሲለው አብዱ ነኝ እኔም። እንዴ አንተም አብዱ ነህ? አዎ። ሁለታችንም ተላጭተናል። አዎ። ሁለታችንም ነጭ ለብሰናል። አዎ። እንግዳው ነገ እኔ የትኛው አብዱ አንተ የትኛው አብዱ እንደሆንክ እንዴት አድርገን ልንለይ ነው? ይሄ እንግዲህ ኮንቴክስቹዋሊ ሲወሰድ ምን ማለት ነው? ኤግዛክትሊ አላይክ ብንሆን በጣም ተመሳሳይ ብንሆን የከፋ እንቸገር ነበር። ስለዚህ ልዩነት ለተግባራችን ለማንነታችን ምቹ ሆኖ የተፈጠረ ነው። ነገር ግን ታዲያ ምንድን ነው ችግሩ? ልዩነታችንን ለመቀበል እስከ መሰባበክ ድረስ ለምን መጣን? አሁን ይሄ እየተሰባበክን ያለ ነው። ልዩነታችንን እናክብር፣ እንደዚህ የሚባለውን ደረጃ ላይ ለምን ደረስን የሚለውን ጥያቄ ባጭሩ ለማንሳት ፈልጋለሁ። አንደኛ ችግሮች ስላሉ ነው ስንደባለቅ የጋራ ሀብት እናፈራለን፣ አፍርተናል። የሁሉም ሀገሮች ችግር ነው፣ የኢትዮጵያ ብቻ ችግር አይደለም። ያን የጋራ ሀብት በጋራ ለመጠቀም ያለመቻል ነው አንዱ ትልቁ ችግር። ከዚህም የተነሳ ያሉንን የንዑስ ሀብቶች የንዑስነት ሀብቶች ሳንሰጥ ከወል ሀብት ላይ ከጋራው ሀብት ላይ ለመውሰድ የምንፈልግ ብዙዎች አለን። ስለዚህ የመቀራመት ችግሮች ቀናውን የብዝሃት መንገድ የብዙነት መንገድ በጣም ውስብስብና አስቸጋሪ ያደርጉታል ማለት ነው። ይሄ አንዱ ዋናው ችግር ነው። ከዚህ ጋር ተጨምሮ የሚታስብ ሌላ ችግር በንዑስ ማንነት በኩል የሚሰጡ ዳረጎቶች አሉ። እነዚህን ዳረጎቶች ለመዳረግ እነዚህን ጥቅማ ጥቅሞች ለመውሰድ መንግስት ጥቅማ ጥቅም የሚል ቃል አለው በነገራችን ላይ እነዚህን ጥቅማ ጥቅሞች ለመውሰድ የንዑስ ማንነትን የሙጥኝ ማለት እና የዛ ወኪል ሆኖ የመውጣት ደግሞ ትግሎች አሉ እኔነኝ የዚህ አካል ስለዚህ፣ ለዚህ ቡድን፣ ለዚህ ቀበሌ፣ ለዚህ ጎሳ የሚገባውን ድርሻ ድርጎ የምወስድ ነኝ የማለት አዝማሚያዎች ናቸው። ትልቁንና ቀናውን በሕይወታችንም በተፈጥሮም በባህልም ያለንን ስብጥር አስቸጋሪ ለማስተዳደር አስቸጋሪ ያደረገው ነጥብ ስለዚህ ይህን ዑስማንነት ንዑስ ማንነትን የሚጠብቁ ፖሊሲዎች ተበረታተዋል። በጣም የሚያሳዝነው ነገር ደግሞ ፖሊሲዎቹን የሚቀምሩት ፊት አውራሪዎቹ ደግሞ ከራሳቸው ጎሳ አልፈው ብሔራዊ መሆን ጥቅሙን ያውቃሉ። ከብሔር አልፎ ህብረ ብሔራዊ የመሆንን ጥቅም ያውቃሉ። ያውቃሉ ከህብረ ብሔራዊ አልፎ ዓለም አቀፋዊ የመሆንን ጥቅም ያውቃሉ። ስለዚህ ቋንቋቸውን ያውቃሉ? የሀገር ቋንቋ ያውቃሉ የአህጉር ቋንቋ ያውቃሉ። ከአህጉር አልፎ የዓለም አቀፍ ቋንቋዎችን ትልልቁን አውራ ጎዳና ይይዛሉ ማለት ነው። ስለዚህ ለዚህ ሁሉ የሚያበቃቸውን ስንቅ ይይዛሉ። ነገር ግን ብዙሃኑ ግን ያችን የወጣባትን ንዑሱን ባህል ብቻ አጥብቆ እንዲይዝና የእሷ ተሟጋች ሆኖ እንዲቆይ ለማድረግ ይሞክራሉ። በአጭሩ ብዙሃኑ ንዑስ እንደሆነ እንዲቆይ፣ ከብዙሃኑ የተውጣጣው ልሂቅ ግን የብዝሃ ማንነት ሀብት ተጠቃሚ እንዲሆን ነው የተሰራው። ስለዚህ ይሄ ችግርን ብቻ ጠቁመን የምናልፍበት መድረክ ስላልሆነ እና ምን ይሁን ብለን ስንል በአንድ አረፍተ ነገር ወይ በሁለት አረፍተ ነገር የማጠናቅቀው ነጥብ ብዝሃ ባህል የተፈጥሯችን አካል የሆነውን ያክል የትምህርታችንም አካል መሆን አለበት፣ የንግዳችንም አካል መሆን አለበት፣ የቋንቋችን አካል መሆን አለበት፣ የማንነታችን አካል መሆን አለበት። ይህ እንዲሆን በጥሩ ሕጎች ሊጠበቅ ይገባል ሊበረታታ ይገባል። ትምህርት በብዙ ቋንቋ ሊሰጥ የሚችልበት አንድ ልጅ ልጅነቱን በብዙ ጨዋታ ከሚያሳልፈው ብዙ ቋንቋን አብሮ በመማር ጨዋታውም ሳይቀነስ ሊያሳልፈው እንዲችል የሚያስችል ስርዓተ ትምህርት ሊኖረን ይችላል ብዬ አስባለሁ። ሁለተኛው በብዝሃ ባህል እሳቤ መሰረት ይህ ሀሳብ ከብዙ ሀሳቦች አንዱ እንጂ አሁን እኔ የሰጠሁት ብቸኛው አዋጭ መንገድ እንዳልሆነ ልብ እንዲባል ያስፈልጋል። አመሰግናለሁ።